መርሃቧ በዛሬው ቪዲዮአችን ከስከ ዛሬው ለየት ባለ መልኩ ለማዳም ቅመሞች በአረብ ሀገር የሥራ ጊዜ ቆይታችሁ ላይ አሰሪያችሁን ማለትም ማዳምን በፍጹም በፍጹም መጠየቅና እሷ እያለች ማድረግ የሌለባችሁን ስምንት ወሳኝ ወሳኝ ጠቃሚ ሀሳቦችን ይዘንላችሁ መጥተናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰላም ውድ የቻናላችን ቤተሰቦች፣ ይህ አረብኛን በቀላሉ የምንማርበት አረብኛ እንማር የተሰኘ የዩትዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ በዚህ ቪዲዮ የአረብ ማዳሞች የማይወዷቸውን ድርጊቶች በተለይ የመጨረሻው ስምንተኛው ሐሳብ እናንተን በይበልጥ የሚጠቅምና ለየት ያለ ሲሆን እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ስንል ጥሬን አስተላልፋለሁ። የመጀመሪያው ለማዳማችን ስለ ግል ማንነቷ መጠየቅ ወይንም ማጣራቱ ለምሳሌ በአረብኛ እድሜሽ ስንት ነው? ከም ኦምሬክ ከም ኦምሬክ ብለን አረቦችን መጠየቅ፣ የምን አገር ዜጋ ነሽ? ሚን አያ በለዲ ኢንቴ ሚን አያ በለዲ ኢንቴ ወይንም ደግሞ እንደ ቀልድም ሊሆን ይችላል። ምን ያህል ብር አለሽ ብለን አረቧ ማዳማችንን መጠየቅ ከም እንደክ ፍሎስ፣ ከም እንደክ ፍሎስ። የመሳሰሉትን ጥያቄዎች በፍጹም ለማዳማችን መጠየቅ የለብንም ማለት ነው። ወደ ሁለተኛውና አረቦች ከማይወዷቸው ድርጊቶች ውስጥ ስለ ሌሎች ሰራተኞች ደሞዝ መጠየቅ ነው። ማለትም የእሷ ደሞዝ ስንት ነው? ከምልራትብ ሸጋላታኒ ከምልራትብ ሸጋላ ታኒ ብለን ስለ ሰው የደሞዝ ሁኔታ ለአረቧ ማዳማችን መጠየቅ ማዳምን ሊያስቆጣት ይችላል ማለት ነው። ሶስተኛውና አብዛኞቻችሁ ስታደርጉት የምንመለከተው ነገር በተቀጠራችሁ አንድ ወር እንኳን ሳይሞላ እረፍት ስጭኝ፣ ወይንም አጤኔ ጃዛ አጤኔ እጃዛ ብሎ መጠየቅ ወይንም ደግሞ ማረፍ ፈልጌ ነበረ ካንአብጋ እርታ ካንአብጋ እርታ ብለን ማዳማችንን መጠየቅ ነው። ይህ ማዳማችን ለስራ ያለንን የደከመ ፍላጎት የምትረዳበት መንገድ ስለሆነ እንዲሁ የግድ ካልሆነባችሁ በስተቀር እስክትግባቡና ትንሽ ጊዜ እስከምትሰሩ ድረስ እረፍት ባትጠይቁ ባይነን። እስቲ ወደ አራተኛው አረቦች ከማይወዱት ሐሳቦች ውስጥ እንሻገር። የማዳምን ንብረቶች መጠየቅ፣ ለምሳሌ ሽቶሽን መቀባት እችላለሁ? እግደር እስተአምል ፐርፊሚክ እግደር እስተአምል ፐርፊሚክ ወይንም ደግሞ እግደር ስተአምል ኮሎን፣ እግደር ስተአምል ኮሎን ሻምፖሽን ልጠቀም፣ እግደር ስተአምል ሻምቦ፣ እግደር ስተአምል ሻምቦ የመሳሰሉትን እንዲሁም ያለነሱ ፍቃድ የእነሱን ንብረት መጠቀም አረቦችን የሚያስቆጣ ተግባር ነው። አምስተኛው ሐሳብ የእንግዳ ወይንም ለቤተሰብ ተብሎ የተዘጋጀውን ያልተፈቀደልንን ምግብ መብላት ነው። እስቲ ለምሳሌ ፍሪጅ ውስጥ ያስቀመጥኩት ምግብ የት አለ ወይንል አኬል አተት አለ ተላጃ ወይን ለአኬል ሀጢየት አለተላጃ ብላ ማዳማችን ልትጠይቀን ትችላለች። የኛ መልስ በልቸዋለሁ አነ አከልት አነ አከልት ብለን በምንመልስበት ወቅት ከማዳም ጋር ያጣላን ስለሚችል እዚህ ጋር ጠንቀቅ ብንል ባይንን ስድስተኛውና አረቦች ፈጽሞ ከማይወዱት ድርጊቶች ውስጥ በሚያናግሩን ወቅት አምብትከልም ጀዋል ብለን የምንሰጠው መልስ ነው። አምብትከልም ጀዋል ስልክ እያወራው ነው ማለት ነው። አረቦች ከቤተሰብ ጋር ሊሆን ይችላል ወይንም ከፍቅረኛችን ጋር ረጅም ሰዓት የስልክ ንግግር ማድረግ አረቧ ማዳማችንን ሊያስቆጣ የሚችል ተግባር ሲሆን ከነዚህ ነገሮች ብትቆጠቡ ለእናንተም በሰላም ለመኖር ይረዳችኋል ማለት ነው። እስቲ ደግሞ ሰባተኛውን አረቦች የማይወዱት ድርጊቶችን እንመልከት። ጓደኛዬ እንድትመጣ ፈልጌ ነበር ችግር የለውም ብሎ መጠየቅ ኬን አፍጋ ቴጂ ሰዴክቲ አዲ ኬን አፍጋ ቴጂ ሰዴክቲ አዲ ወይንም ደግሞ ኬን አፍጋ ቴጂ ሰዴክቲ ማፊ ሙሽኪላ ብለንም መጠየቅ እንችላለን። ነገር ግን ይህ ጥያቄ አረቧ ማዳማችንን ሊያስቆጣች ይችላል። ወይንም ደግሞ ሌላኛው ሀሳብ በሾፌር ወይንም በብላክ ማርኬት ደሞዛችሁን ወደ አገር ቤት የምትልኩ የማዳም ቅመሞች ሳታስፈቅዱ ሾፌሩን ወደ ቤት ባትጠሩት ከአረቧ ማዳማችሁ ጋር ተግባብታችሁ እንድትኖሩ ይረዳቸዋል። ስለዚህ ማስፈቀድን እንዳትረሱ። የመጨረሻውና ወሳኝ የአረብ ማዳሞች ከማይወዱት ቀንደኛው ድርጊቶች ውስጥ ስለ ባሎቻቸው ማውራትና መጠየቅ ነው። ባልሽ ጥሩ ሰው ነው፣ በአረብኛው ጆዚ ኮይስ እንሳን፣ ጆዚክ ኮይስ እንሳን ወይንም ደግሞ ባልሽ ያምራል ጆዚክ ጀሚል ጆዚክ ጀሚል እነዚህንና የመሳሰሉትን የባልጠኮር ንግግሮች በጭራሽ ለአረቧ ማዳማችሁ ፈጽሞ መናገር የለባችሁም። ምክንያቱም ከስራ እስከ መባረር ድረስ ሊያደርሳችሁ ይችላልና። ውድ የቻናላችን ቤተሰቦች አስተያየታችሁ ደጋፊ ነውና፣ እስቲ በቀጣይ ክፍል ሁለት እንዲሰራላችሁ የምትፈልጉ ሐሳባችሁን በኮሜንት ሴክሽን ላይ አሳውቁን። እንግዲህ በዛሬ ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ የዘነላችሁ እንድንመጣ የምንፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ ያስቀምጡል። አብራችሁን ስለቆያችሁ ክብረት ይስጥልን።